ሰላም ሰላም ቤተሰብ እንዴት ናችሁ? እንደተለመደው ዛሬም በሌላ ቪዲዮ ተመልሰን መጥተናል ማለት ነው። በዛሬ ቪዲዋችን ደግሞ አሪፍ ነገር ይሆናል ብዬ አስባለሁ ለሪሚዲያል ተማሪዎች ጥናት እንዴት ማጥናት እንደሚችሉ ከየት ማግኘት እንደሚችሉ፣ እናም ሾርት ኖቶች፣ ፈተናዎች፣ ከዚህ በፊት የነበሩትን ፈተናዎች በዚህ ቪዲዮ ላይ ታገኙታላችሁ ማለት ነው። እና እስከ መጨረሻው መከታተላችሁ ነጥርሱ የኔን የዩቲዩብ ቻናል ተከታተላላችሁ፣ ግን ሰብስክራይብ እያረጋችሁ አይደለም። እስቲ ሰብስክራይብ ሰብስክራይብ አድርጉላችሁ። እና እኔ በጣም እነዚህ ነገሮች ለማግኘት በጣም ደክሜ ያለው እነዚህ ለማግኘት ኮሜንት ስር ባስቀመጥኩላችሁ የቴሌግራም ቻናል ላይ ተገቡና ጆይን አድርጋችሁ ማግኘት ትችላላችሁ ማለት ነው። እና ለዚህ የዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ። ነባርኩናችሁ ደግሞ ላይክ ላይክ እያደረጋችሁ ቪዲዮን መከታተል ትችላላችሁ። ቪዲዮን እስከ መጨረሻው ማየታችሁን ደርሱ። ቀጥታ ወደ ቴሌግራም አፕሊኬሽን እንገባለን እና የኔን የቴሌግራም ቴሌግራም ቻናል ጆይን ስታደርጉ እንደዚህ ይመስላል ማለት ነው እና እሱ ላይ ጆይን ማድረግ ትችላላችሁ። እኚህን የመሳሰሉ የተለያዩ በባዮሎጂ የተቀመጡ ሾርት ኖቶች ማግኘት ትችላላችሁ ማለት ነው። ከዚህ በተለየ ደግሞ ብዙ ጥያቄዎች የአምና እና የ2016 እና የ2015 የተለያዩ ፈተናዎችን ማግኘት ትችላላችሁ ማለት ነው እና ይሄም ይሄም የሆነው የኔን የቴሌግራም ቻናል ተቀላቅላችሁ ስገቡ ነው ማለት ነው። ሾርት ኖቶች እዚህ ጋር አሁን ብዙ ናቸው ማለት ነው። አሁን የኬሚስትሪን ብንመለከት ሾርት ኖት ይላል እዚህ ጋር ገብታችሁ ማየት ትችላላችሁ ማለት ነው። አሪፍ የሆነ ሾርት ኖት ነው ለጥናት የሚያመች ማለት ነው። ሙሉ ትን ከምታነቡ አሪፍ ነው ይሄ እዛው ላይ ይሄው እንዲ ሾርት ሾርት የሆኑ ነገሮችን ይቀመጥበታል ማለት ነው። እዛው ላይ ማግኘት ይችላላችሁ ካልሆነም ደግሞ ሾርት ኖቶቹን አንብባችሁ እራሳችሁን ለመገምገም ስትፈልጉ፣ የኬሚስትሪ ራሱ የማት ራሱ የተለያየ ጥያቄዎች አሉት። አሁን የኬሚስትሪ ጥያቄ ብንመለከት መቶ ጥያቄ እዚህ ላይ የተዘጋጀው አለ እነዚህን አንብባችሁ ስትጨርሱ እነዚህ ራሳችሁን ለመገምገም ያግዛችኋል ማለት ነው መቶ ጥያቄ ናት ቀስ እያላችሁ ብትሰሩ ትጠቀሙበታላችሁ ማለት ነው ሪሚዲያል ተጠርሳችኋል ጊዜ የላችሁ ማለት ነው እና ጊዜያችሁን በስነስርዓት መጠቀም አለባችሁ የሪሚዲያል ተማሪ ስትሆኑ በተለይ በጣም ጊዜ ላይ በደንብ መጠቀም አለባችሁ ማለት ነው እነዚህን ሾርት ኖቶች እዛ የሚሰጧቸው ሞጁል በደንብ በመከታተል እዚህ ላይ ከፈለጋችሁ የተለያዩ ጥያቄዎች የአምና እና ከዛ በፊት የነበሩትን የሪሚዲያል ጥያቄዎች አመጣላችኋለሁ ከፈለጋችሁ ማለት ነው። እና የተለያዩ ሞጁሎች አግኝቼ ነበረ። ሞጁሎቹ አሪፍ ሞጁሎች አሉ። አሁን ኬሚስትሪ በትምህርት ሚኒስቴር የተዘጋጀው ሞጁል አለው። ሰጥቱን በኔ የቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። እነዚህ ኮርስ አውትላይኖች ናቸው ማለት ነው። ትክክለኛ ሞጁላውን ሞጁሎች አሉ። በተለያዩ ዩኒቨርሲቲዎች የተሰጡ ሞጁሎች በኔ የቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። እንደምሳሌ ደግሞ የዚህ ጋር አስቀምጥላቸዋለሁ። እና የተለያዩ ሞጁሎች በየዩኒቨርሲቲ የሚሰጡት ሞጁሎች ከእኔ ከቴሌግራም ቻናል ላይ ማግኘት ትችላላችሁ። እንደምትመለከቱት እንግዲህ የኬሚስትሪ በአምቦ ዩኒቨርሲቲ የተዘጋጀ በአምቦ ዩኒቨርሲቲ በኬሚስትሪ ዲፓርትመንት የተዘጋጀ ሾርት ኖት አለ ማለት ነው። እሱን አሁን እንደምትመለከቱት እዚህ ጋር ማግኘት ትችላላችሁ። ለ2016 17 የሁሉም አለ። እነዚህን ይመስላሉ ሾርት ኖቶቹ። እነዚህን ማግኘት የምትፈልጉ ከሆነ የኔን የቴሌግራም ቻናል መቀላቀል አትርሱ። እና እነዚህ አይነት ፈጣን አስፈላጊ የሆኑ መረጃዎችን በእኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ ማለት ነው። እና እነዚህን ለማግኘት በጣም እኔ ደክማለሁ። በጣም ኢንፎርሜሽን ሰብስቤ ነው ይህን ቪዲዮ የምለቅላችሁ ማለት ነው። እናንተ እኔ ማበረታታት ይኖርባችኋል ማለት ነው። ያው በጣም ብዙ ነገር አነጋግሬ ነው ሞጁሎቹን እያገኙ ያሉት ማለት ነው። ትክክለኛ ሞጁል ናቸው እነዚህ አሁን በአምቦ ዩኒቨርሲቲ የተሰጡ የዲፓርትመንት የኬሚስትሪ ዲፓርትመንት ውስጥ የተሰጡ የተዘጋጁ ሾርት ኖቶች ናቸው። እነዚህን ማግኘት ትችላላችሁ ማለት ነው። ኖርማል ሞጁሉን የምፈልጉ ከሆነ ደግሞ አለ ሞጁሉን ለቅቅ ያለው ሞጁሎቹ ላይ ገብታችሁ ዲፔንድ መሆን ትችላላችሁ በትምህርት ሚኒስቴር ዋና የተዘጋጀው እዛው ላይ ገብታችሁ በኮርስ አውትላይኖቹ ላይ ዲፔንድ ሆናችሁ የራሳችሁን ሞጁል ማውጣት ትችላላችሁ ማለት ነው። እነዚህ ይመስላሉ ሞጁሎቹ፣ አሪፍ ናቸው። አሁን እን ይላል የራሱን አዘጋጅቶ አስቀምጠዋል ማለት ነው። አሪፍ ነው እና ይሄ ቪዲዮ ከጠቀማችሁ በኔ ላይክ እና ሰብስክራይብ ማረጋችሁን አትርሱ። በተለይ ደግሞ ላይክ ላይክ እያረጋችሁ አበረታቱኝ ማለት ነው። እና በቀጣይ ምን አይነት ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ገብታችሁ ጻፉልኝ ማለት ነው። ለሪሚዲያል ተማሪዎች በጣም አስፈላጊው ነገር ከሆኑ ደግሞ አንዱ ታይም ማኔጂንግ ነው። ታይማችሁን በተገቢው መጠቀም አለባችሁ ማለት ነው። በተገቢው የማትጠቀሙ ከሆነ ሪሚዲያል ተማሪው ናችሁ ለማለፍ ትንሽ አዳጋች ይሆናል ማለት ነው። ስድስት ወር ተምራችሁ ለማለፍ ከባድ ይሆንባቸዋል። ምክንያቱም በስድስት ወር ውስጥ እዛው መጽፉዝ ኖቶች አሉ፣ እዛው የሚሰጣችሁ ትምህርት አለ፣ እዛው አሳይመንት ይሰጣችኋል፣ ሆምወርክ አለ። እነዚህ ላይ ትንሽ የጭንቀት ይኖርባችኋል ማለት ነው፣ ውስብስብ ይሆንባችኋል። ስለዚህ ታይማችሁን ካሁኑኑ መጠቀም ይኖርባችኋል ማለት ነው። ካሁኑኑ መጠቀም ቢጀምሩ አሪፍ ነው ላችኋለሁ። ምክንያቱም ከዚህ በኋላ ትንሽ ጊዜ ነው የሚቀራችሁ። ከተጀመረ አሁን አብዛኛው ዩኒቨርሲቲ ትምህርት የሚጀመርበትን ቀና ታውቋል። ስለዚህ ከተጀመረ በኋላ ብዙ ጊዜ አቆዩም ማለት ነው። ያው እዛው አሳይመንት ሲሰጣችሁ ይደራረብባችሁና ትንሽ ይከብዳችኋል ማለት ነው። እና ደግሞ አንድ ሌላው ነገር የበታችነት ስሜት ሊኖራችሁ አይገባም። እናትና እና የበታችነት ስሜት ካለ ውድቀት እንዳለ ማወቅ አለባችሁ ማለት ነው። ወድቀት ሁሌ ማለ የበታችነት ስሜት ካለባችሁ ማለት ነው። አንድ ጓደኛችሁ ፍሬሽማን ሆኖ እዛው ዩኒቨርስቲ ከተገናኛችሁ መመቃኘት አይኖርባችሁ ማለት ነው። የራሳችሁን ስራ በደንብ መስራት አለባችሁ ማለት ነው። እንደውም የእናንተ አሪፍ ነው የሚሆነው። ቢያንስ ቢያንስ አንድ አመት ዩኒቨርስቲውን ማጤን ትችላላችሁ ማለት ነው። ተገንዘባችሁ ዩኒቨርሲቲ ምን አይነት ነገር ይሆን ነው ይኖረዋል፣ ይሄ አስተማሪ ምን አይነት ባህርይ አለው፣ በዚህን ሰዓት ወጥቼ በዚህን ሰዓት ብገባ አሪፍ ይሆናል፣ ምን አይነት ነው ብላችሁ ዩኒቨርሲቲ ማየት ትችላላችሁ ማለት ነው። ግን ፍሬሽማን ሆናችሁ በቀጥታ ሰገቡ ሁሉም ነገር ለእናንተ አዲስ ነው። ስለዚህ የሆነ ይከብዳችኋል ማለት ነው። በዚህ ይሄ አስተማሪ ምን አይነት እንደሆነ ለማወቅ ትንሽ ትቸገራላችሁ ማለት ነው። ስለዚህ ዲፓርትመንታችሁ ይቀንሳል ማለት ነው። ዝቅተኛ ከምታገኙ ደግሞ አንድ ዓመት ለእናንተ በጣም አድቫንቴጅ አለው ማለት ነው። ሪሚዲያል ተማሪ ስትሆኑ በጣም አድቫንቴጅ አለው። ዩኒቨርሲቲውን በደንብ ትገነዘባላችሁ፣ አንድ ነገር አስተማሪውን ታውቃላችሁ። ከዛ ቀጣይ ዓመት ፍሬሽማን ላይ ስትገቡ አሪፍ የሆነ ትምህርት ትማሩና አሪፍ ዲፓርትመንት ይደርሳችኋል ማለት ነው። ከፍ ያለ ዲፓርትመንት እንዲደርሳችሁ ራሳችሁ አስተዋጽኦ ማግኘት ትችላላችሁ ማለት ነው። ለእናንተ ትልቅ እድል ነው። እንዲሁም ውድቀታችሁ እንደ ስኬት ሊቆጠር ይላችሁ ይችላል ማለት ነው። እና ደግሞ ፈተናዎቹን እዚህ ላይ እንዳስቀመጥኩላችሁ እናንተ መስራታችሁን አትርሱ። ያው እዚያ ኢንትራንስ ላይ የደገማችሁትን ስህተት እዚህ እንዳደግሙት ማለት ነው። በቀስታና በተረጋጋ ሁኔታ ሾርት ኖቶቹን አንብባችሁ ራሳችሁ ለመመለስ ሞክሩ ማለት ነው። ቀስ ብላችሁ ብትሞክሩት አሪፍ ነው እላችኋለሁ። እናንተ ታጣችሁትን ስህተት እዚህ እንዳደግሙት ማለት ነው። ከዚህ በኋላ ከወደቃችሁ ወደቃችሁ ነው። ፍሪሽማን ከሆናችሁ ግን ዲፓርትመንታችሁ ያንሳል እንጂ ውድቀት የለውም ማለት ነው። ዲፓርትመንታችሁን ያንሰው። እዚህ ግን እናንተ ሪሚዲያል ተማሪዎች ከሆናችሁ ከወደቃችሁ ወደቃችሁ ነው። ምንም ማረግ አይቻልም ማለት ነው። ስለዚህ በዚህ በጥንቃቄ ማንበብ ይኖርባቸዋል ማለት ነው። እና ይሄ ዩቲዩብ ቻናል አስተማሪ እና በጣም ፈጣን ፈረጣን መረጃዎች የምናቀርብበት ዩቲዩብ ቻናል ስለሆነ መቀላቀል አትርሱ። የቴሌግራም ቻናላችንም መቀላቀል አትርሱ። ከታች ኮሜንት ላይ ማግኘት ትችላላችሁ ማለት ነው። እና ደግሞ ይሄ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ አድርጉ ማለት ነው እና በቀጣይ ምን አይነት ቪዲዮ እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ ጻፉልኝ ሰራላችኋለሁ ማለት ነው። እንደ ብዙዎቻችሁ ጥያቄ መሰረት የበዛውን ጥያቄ አይቼ ምሰራላችሁ ይሆናል ማለት ነው። እነዚህን ኢንፎርሜሽኖች ለማግኘት እኔ በጣም እየደከምኩ ስለሆነ እናንተ ላይክ ና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ መቻችሁ።